ከኒጋ የሚሰሩ ሌላ ዜጋዎች አሉ። ይህና መጡ ካልተሰራን ብለው ግድ ይህና ይን ሰሩ። እኛ ግን ስንደክም ነው ያሉ ስራ ስንሰራ ምግብ የሰራነው ደግሞ ቤት ውስጥ ነው። ምግቡን ለመቀረጽ አልተመቸኝም። አረቦቹ ስለሚያግዙን ቤት በግት መጥቶ ምናምን ተጨማልቆ ነው የሚሰራው ና አልተመቸንም ለመቀረጽ ምግቡን በልተው ካበቁ በኋላ ነው የቀረስኩት እንጂ እየሰራን አልቻልኩም። መቀረ- ሰዎቹ ከኛ ጋር ስለነበሩ። ውድና የተከበራችሁ ቤተሰቦቼ አሰላሙ አሌይኩም ወራህመቱላሂ ወባረካቱ። ኢድ ሙባረክ እንኳን ያደረሳችሁ፣ እንኳን አብሮ ያደረሰ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ። ሁላችሁም በያላችሁበት ሰላማችሁ ብዘት ይበልልኝ። ዛሬ ያው እንግዲህ ትንሽ ዘግቻ ተረዱኝ ያላችሁ ብዬ አስባለሁ። ሰው ቤት ስንሆን በተለያዩ ስራዎች ቢዚ ስለምንሆን ቪዲዮ ለመስራት ሰዓትና ጊዜ አላገኘሁም። ኢድ ሙባረክ ለማለት እናንተ ቤተሰቦችን ያው ዘግየት ብዬ መጥቻለሁኝ። በዓልን እንዴት አሳልፋችሁት? የበዓል ድባብ ምን ይመስል ነበረ? ከኔ ጋር አልሐምዱሊላ ሁሉ ሰላም ሁሉ መልካም ነው። ያው እንደ ሀገራችን ከቤተሰብ ጋር ፋ ብትን ብለን ባናሳልፍም አልሐምዱሊላ ጤናነን አፍያነን በስራ አሳለፍ ነው። እኔ ያሳለፍኩት በስራ ነው። ተፍ ተፍ እያልኩ ከሰዎች ጋር ወደ ኩሽና፣ ምሳ በላን፣ ጠጣን፣ ዙረት ሄድ፣ እንደዚህ ነው ያሳለፍኩት። ከእናንተ እስከ እንዴት አለፈ? ስደትና በአል እንዴት ነበረ? ይከፋ ላይ ይደብራል፣ ግን ምንም ማድረግ አይቻልም። ጠንካራ መሆን አለብን። የነጋችንን ደስታ እያየን ተስፋችንን ሰንቀን ዛሬ ባለን ነገር ደስተኛ መሆን ነው ያለብን። መተገዝ መከፋት የለብንም። ወላይ ያልተመቸኝም ዛሬ ራሱ ኢድን ደውዬ እንኳ ኢድን ሙባረክ አላልኩም። ከፋሚሊዎች ጋር ስላልተመቸኝ የኢለር በጣም ቢዚ ነው የምሆነው። እንግዳ ይመጣል፣ ፋሚሊዎች ዘያር አደርጋሉ። በቃ ተወደ ተውድ ድርጫ ስለሚሆን ሰዓት ማላገኝ ለዛ ነው። ማለት በተለይኛ ኮንትራት ቤት የምንሰራ ልጆች ኢድን ኢድ ያስመስለን ዲባቡን አክብረን የማዋል እድል የለንና እንግዲህ ምንም ማድረግ አይቻልም። አልሐምዱሊላ ነው የሚባለው። በደስታ ማሳለፍ ነው። ኢንሻአላህ ቀጣይ አመትን በሰላም አገራችን ኢትዮጵያን ሰላም አድርጎ፣ ቤተሰቦቻችን ሰላም አድርጎ፣ እኛን ሰላም አድርጎ ሀገራችን ላይ የምናሳልፍ ያደርገን። የሰው ሀገር የሰው ነው፣ እውነት ይከብዳል። ስደት ላይ ሆናችሁ በተለይ በቃ የምትፈልጉት ነገር አይገኝም። ማለት አሁን ምሳሌ በአዚሁን ሀገራችን ቡቅሬ ይዘጋጃል። በቃ የተለያዩ ዳቦ ቆሎ፣ ዳቦ ድፎ፣ የተለያዩ ነገሮች ኮንትራት ቤት ስትሆኑ የምንፈልጋቸው ነገሮች እኮ አሉ፣ ግን ታይም የለንም። ሰዓት ስለሌለ እነሱ ቁጭ ብለን የራሳችንን የምንፈልገውን አይነት ምግብ የማዘጋጀቱ ጊዜ ስለማይኖረን ያው ራሳችንን ባለው ነገር ፋት አድርገን ዝም ብለን ያው አልሐምዱሊላ ሳንጨናነቅ ምናምን፣ ነገ ሌላ ቀን ነው፣ የተሻለ ቀን ይመጣል ብለን ዝም ብለን አሳለፍ ነው። እናንተ ስንዴት አሳለፋችሁት? ቡድና የተከበራችሁ በስደት አለም የምትኖሩ እህት ወንድሞቼ እንደ የኔ ቢጤዎች በተለይ ጠለብ ውስጥ ያላችሁ አብሽሩ። ነገ ሌላ ቀንና አዲስ ቀን ይመጣል። ሰው ልጅ እንድተከፋ አይኖርም። ጨለማ እንደ ጨለማ አይቀርም፣ ይነጋል አይደለም። እኛም ደግሞ አላህ ነገ ጧት የተሻለ ርዝቅ ይሰጠንና ሀገራችን ሆነን ከምንወዳቸው ቤተሰቦቻችን ጋር ከምንወዳቸው ጓደኞች ጋር ፏ ብትን ብለን የምንፈልገውን አይነት ለብሰን የምንፈልገውን አይነት ምግብ በልተን የምናሳልፍበት ጊዜ ይኖራል ብለን ራሳችንን መጽናናት ነው ያለብን። እዚህ ለሀገር ስትኖሩ ስደት ላይ ጠለቡ ናችሁ። የምትፈልጉትን ልብስ እንኳን መልበስ አትችሉም። በቃ የምትፈልጉትን አይነት ልብስ መልበስ የማትችሉበት ጊዜ ነው የምንኖርበት ህይወት። ግን አልሐምዱሊላ ያም ሆኖ ራስን ማጽናናት ራስን ደስተኛ ማድረግ ግድ ነው እና ነገ ጠዋት የተሻለ ህይወት አለ የተሻለ ቀን አለ። አላህ ደግሞ ሀገራችን ገብተን ዛሬ ሸቀለ ተብለን እንደሆነ ነገ ደግሞ የራሳችን ህይወት ኑሮ የራሳችን ሀገራችን ላይ በቃ ፏ ብለን የምንኖርበት ጊዜ ይኖራል እያን አጽናንተን በዚህ መልኩ ዝም ብለን አይደለ ራስን እንትን ላለማለት ድብርት ውስጥ ላለማስገባት ፈታ ብለን ነው፣ ዝም ብለን አሳልፈነዋል። አልምሁን ትልቁ ነገር ዱንያም ላይ የሌሉ አሉ አይደለ? እዚህ አመት ሳይደርሱ የተለያዩ ንህት ወንድሞች አሉ። እኛ ግን በህይወት አለን፣ አልሐምዱሊላ በስልክም ቢሆን መገናኘት ችለናል። ቀጣይ ደግሞ የቀጣይ ዓመትን አብረን እናሳልፍ ያድርገን።